ሽንቆሮ ቅዱስ ሚካኤል የሚገኘው እንጦጦ ማርያም አለፍ ብሎ በእግር አርባ ደቂቃ ያስኬዳል። በመኪና ደግሞ እበሩ ድረስ አሁን እንደ ድሮ አይደለም። መንገዱ ተስተካክሎ እበሩ ድረስ ያስገባል። የሚገርማችሁ እዚህ ስፍራ ላይ በአልጋ ያሉ፣ በሆልቸር የሚሄዱ፣ በክራንች የሚራመዱ እንዲሁም ደግሞ በመቃብር ቤት ውስጥ ተኝቶ ጸበል የሚከታተሉ በአዳራሽ በተለያየ የሆነው በቃ የመንፈስ ደዌ ይዟቸው መንፈሳቸው ታውቆባቸው እዚህ ስፍራ ላይ ያሉ ብዙ እናት ወንድሞች እህቶች አሉና፣ ከነዚህ መካከል እንግዲህ አንድ አባት ደግሞ በመቃብር ቤት የሚኖሩ እስቲ እሳቸውን ደግሞ ላሳያችሁ። ሁልጊዜ የሚገርማችሁ ነገር እናንተም ኑሮ ጤና እያላችሁ የሚታማሩ ሰዎች ደግሞ የተኙትን ነ ሰላም አባባ እንዴት አሉ? እግዚአብሔር ይመስገን። ደህና ነዎት? ደህና ነዎት? እንዴት አሉ? እግዚአብሔር ይመስገን እግዚአብሔር ይመስገን። ተስፋ ሚካኤል ይባላል። እዚህ ቦታ ላይ ሆኖ ነው ጸበል የሚከታተሉ? አዎ እቺ ይሁን እህ መቃብር ስፍራ ነው፣ መቃብር ቤት ነው፣ አጽም ቦታ ነው ማለት ነው። አዎ አጽም አለው ከሰረ መቃብር ነው። አዳራሽ መሆን አልቻሉም? አይ አይመቻኝም። አይኔ ማይኔ ስለማያይ ለመቀመጥ ያኖርኩኝ በሴማ ለማንሳት አስቸጋሪ ነው ሰው ብዛት ካለ አዳራሽ ስለማይመቻኝ አይቼ ነው ብቻዬን ያለው። ምን ምንጊዜ ሆኖት ቅዱስ ሚካኤል ሽንቁሩ ቅዱስ ሚካኤል ከመጡ አስራ ሁለት አመቴን በሁለት ሺህ አምስት ነው የመጣሁ። እዚህ የመጡት እንደው ጸበል እየተከታተሉ ነው? አሁን ጸበል እጠመቃለሁ። የሚያግዙስ ቤተሰብ አለ? የለም፣ ምንም የለም። አገሬም ምራቀለ ነው። ከየት ነው የመጡት? ምዕራብ ጎጃም ነው የመጣሁ። ምን አሞት ነው አባባይ? አይኔን ነው አይኔን። በጣም አሁን ለውጥ አለው? የለም፣ አይኔ ምንም የለም። ከልጅነት ጀምሮ ነው ይሄ ነገር የተከሰተው? አሁን ነው አሁን ነው ከመሀል ላይ እንዲህ ደንገርገር ሲያደርገ ቆያ፣ አንድ አይኔ ቀደም ብላ ነው አንድ አይኔ እንትን መጨረሻ የጠፋ ግን አሁን 13 ዓመት ነው። በ2004 ይሁን በ2003 ይሁን ነው በ2003 እና ከ2004 ነው አንድ ያው የጠፋ የፈለሰ እዚያው ምንም ሐኪም ቤት እየተረዳሁ እያለሁ እዚያው ላይ ተደረገመ ቀረ። ቤተሰብ ነበረው ህጻኖች አሉ፣ ምንም የሉም። በጣም ደካማዎች ልጆች አሉ። ገና ምንም ኑሮ ትዳር አልመሰረቱም። ትዳር አልያዙም። የለም ገና እያንዳንዱ ተበተሩ። በሰው ቤትም አሉ፣ እንደዛ ናቸው። ትዳር አልያዙም። ሴቶች አሉ፣ ወንድ አንድ አለ፣ ገና ሕጻን ሊረዳው የሚችል የለም። ሰው ምንም የለም። እግዚአብሔር እንደዚህ ጻድቃን ይመጣል፣ ብር አንድ ብርም አምስት ብርም ያችን ይሰጡናል። ወይም ያችን ሰብስበን ዳቦ እንገዛለን። በዛ ደግሞ ዳቦ የአዲስ አበባ ጻድቃን ያመጣል ያን ዳቦ ሲሰጡን ያን እንበላለን። ደግሞ እንጀራ ይቱ ቁርሲቱን ደግሞ በፌስታል ሸብላ ያመጡልና እና ያን የምንበላ እንጂ እንደው ቋሚ ሆነ ምንም የለም ያን የለም የከሊም ነው ማውቁም የለም። ስለዚህ በዚህ ችግር በእንደዚህ አይነት ሁኔታ ሆነው ነው በዚህ ጻድቃኒያችን ይሰጠናል። ወይም በሶይቱ በሶይ ይሰጠናል። በሶ በሶ እያደረግን በሶይቱን እንጀራ ይስጠፋ በሶ እንበላለን። ይሄን በበሶን እንጠቀም። ስለዚህ እዚህ ሽንቁሩ ቅዱስ ሚካኤል ላይ ሆነው አሁን እርስዎ በትምህርት ገዳም ኑሮው ነበረ ምልኩስና ከዚህ ነው ያገኙት ምልኩስና ከዚህ ነው የተሰጠ የደብረ ሊባኖስ ነው የሰጠው ኗሪ ነው ብለው አዎ ኗሪ እንደመሆኔ በሁለት ሺህ አስራ ሦስት በሂዳር ነው የመለኮስኩኝ ካህናት እዚህ ፈርመው ሰጡኝ እዛ ምልኩስና ደብረ ሊባኖስ መልኩሽ ነው የወጣሁ እንግዲህ እግዚአብሔር ፈቅዶላቸው አሁን ይህን ቪዲዮ የሚያዩ ሰዎች እንዲረዶት እንደው አባታችንን በጸበል ቤት ተቸግረዋል ብሎ የሚረዳው ካለ ሰዎች እንዲረዳውት ነው ይህንን ቪዲዮ የወሰድን ያለ ነውና፣ እግዚአብሔር ምናልባት ፈቅዶላቸው ሊያግዙ የሚችሉ ሰዎች ካሉ ስልክ ቁጥር አለት፣ ስልክ አለ። እስቲ እናገሩ 09 95 48 75 61 ይድጋሙት እስቲ አባባ 09 95 48 75 61 እሺ በዚህ ስልክ ቁጥር ደውላችሁ አባታችንን በጸበል ቤት ያሉት ጠይቋቸው። ሽንቁሩ ቅዱስ ሚካኤል ይገኛሉ። እኒህ አባትም ታመው አይናቸውን እንግዲህ ተይዟል። ሰው ጤናው ከተያዘመችም ችግር ነውና ጤና ያላችሁ ሰርታችሁ የምትበሉ ወታችሁ የምትገቡ ወንድም እህቶች፣ ባካችሁን በውጭ በሀገር ውስጥ ያላችሁ ሁላችሁም እግዚአብሔር የሰጣችሁ እናንተ ታውቃላችሁ። ጤናችሁን አግኝታችሁ እለት እለት የምታገኙትን እናንተ ታውቃላችሁ። መቶ ብር ለእሳቸው ይጠቅማል። ቆሎ እና በሶ ለእነሱ ይጠቅማልእና ይዛችሁ መታችሁ ብጠይቋቸው እርግጠኛ ነኝ ከፍ ያለ በረከት ታገኛላችሁ ማለት ነው። አካውንት ቁጥር አለሁት እንደ አባታችን አካውንት ቁጥር ቀደም ነበረኝ። አሁን ጨርሻው ጥቼ ደብተሩ አለ እኮ ደብተሩ ቁጥሩን ይንገሩና፣ ስለዚህ እናንተ በአማርያ ቤት ውስጥ ሆናችሁ እባካችሁ የምትከታተሉ እቺ ለእነሱ ይዘን የመጣን በሶናት ማለት ነው። አቅም ለሌላቸው ለመንቀሳቀስ ለማይችሉ እንደዚህ አይናቸው ለተያዘ እግራቸው ለማይራመድ ለእነሱ ነው እዚህ ያስቀመጥነው፣ ለእነሱ ልንሰጣቸው ነው ማለት ነው። ይህን ስ አገኙት አባታችን አካውንት አቋይ ሊቀበሏል። እሺ አባታችን፣ የአባታችን አካውንት ቁጥር ይሄ ነው። አንድ ሺህ አርባ ዘጠኝ አስራ አንድ 26 6 16 እንግዲህ እንደምትመለከቷቸው አባታችን በእንደዚህ አይነት ሁኔታ ታሞ የሚገኙ አባት ናቸው። እግዚአብሔር የፈቀደላችሁ ደውላችሁ ጠይቋቸው። እንደዚሁም ደግሞ በአካውንት ቁጥራቸው መቶ ብርም ሃምሳ ብርም የተገኘውን አስገብታችሁላቸው እንደው ብደግፏቸው። አንድ መቶ ብር እንኳን የለውም። ባዶ በዜሮ ያለ አካውንት አምሳ ብር ነው የለው። ስለዚህ አካውንቱ የተዘጋ አካውንት ነው። ምንም ነገር የለውም። ዝግጭት ነው። አጣው እንኳን ጨርሷን። መቶ ብር ነበረች እቻ አምሳ ብር ወልዳለች ብሎ አምሳ ብር ጨምሮ ሰጡኝ ሰጡኝ እሷን እሷ ትቅር አምሳ ብር ቢሉኝ አ ምን አይሬት ልጠቀምባት እንጂ አምሳ ብር ተቀምጣ እኔ ምን ጠቀምባት ነው ብዬ አወጥቻ መጣው አት ስለዚህ ባዶ አካውንት ነው። አካውንት በዚህ አካውንት ላይ እንግዲህ እባካችሁ እግዚአብሔር በረከቱን በቤታችሁ ያሞላላችሁ። እግዚአብሔር በቤታችሁ በረከቱን ያፈሰሰላችሁ። ሰርታችሁ የምትበሉ ወታችሁ የምትገቡ ወንድም እህቶች መቶ ብርም ሃምሳ ብርም ለሳቸው ይጠቅማልና በሶ መግዣ ነው የምትሆናቸው። እንደው እባካችሁን አግዟቸው። በተናገሩት ስልክ ቁጥር ደግሞ ደውላችሁ አባታችንን በጸሎት አስቡ ይበሏቸው። እንግዲህ ለሶ የመጣ በሶ አለ። እቺን በሶዋን የያዟት እስቲ ይችን በሶ ያዛል። ደግሞ በይሰሙን አሁን ነበረች ትንሽ የተወሰነ አንዳንድ ግማሽ ኪሎ ስኳርና አንድ ኪሎ በሶ ደሞ ይላኩላችሁ እህቶች አሉና፣ እግዚአብሔር ይስጥልን፣ እግዚአብሔር ያሰነትልን፣ እግዚአብሔር ረድኤቱን በረከቱን በእናንተ ያሳድረው። አሜን። እግዚአብሔር ስማታ ብሉ ስማታል በሱ አስካለ ማርያም አስካለ ማርያም ወለተ መድህን ወለተ መድህን ወለተ ገብርኤል ወለተ ገብርኤል ወለተ ወልድ ወለተ ወልድ አስካለ ማርያም አስካለ ማርያም

የፈጠራችሁት ፍጥረት ደግሞ እንደዚህ የተራዝም ያበላይ ተጥማም ያጠጣይ ተራዝም ያለው ሲያደርግላችሁ ንጉሥ ጳጳስ ትፍጠሩ። አይናቸው አየውን ልቦናቸው የተመኘውን ክፉን አርቆ በጎኑ ነገር አቅርቦ ይስጣቸው። ህግሳጼ ቡናጼ ይሰጉራቸው። አሁን ፈራው ነገር ይሰጉራቸው። እዚያር የተመኛችሁትን እሱ በጎን ነገር ይሙላላቸው። እኛን ደስ እንዳደረጋችሁን ደግሞ ይህን በልጥ እንደሰታልና ደስ ያለ እንጀራ ይግባላቸው። እዚያር እሱ ደስ ያለ እንጀራ ይግባላቸው ቅዱስ ሚካኤል ረዴቱን በረከቱን ይክፈላችሁ። እዚያር በምድርም በሰማይም እሱ ዘመድ ይሁናችሁ። በዚያር ቅዱስ ሚካኤል ጥላውን ጥሎ ክንፉን ጋርዶ ይጠብቃችሁ። አግሳጼ ቡናጼ ይሰውራችሁ። እንዲያው እኛን ደስ አድርጋችሁና ደስ ያለ እንጀራ አይግባላችሁ። አድንግል ማርያም እና ተነ ተባለ ወልዱ ልጅነት አያናውጣችሁ። እሷ አድንግል ማርያም ጥላውን ጥላ ክንፏ ጋርዳ ትጠብቃችሁ። ዋስ ጠበቃት ይሁናችሁ። እዚያር ባለ ወልዱ አለ ሁሉ እዚያር ባምደ ወርቁ ጽፎ ይጠብቃችሁ። እዚያር ባምደ ወርቁ ጻፍላችሁ። ሰፊ እንጀራ ይግባላችሁ። እዚያ እስከ ማታ ታብሉ እስከ ማታ ታልበሱ። እጃችሁን አይራበው ጫንቃችሁን አይራዘው። ወረታችሁን እንገድላችሁ ሲሳይኑን እንገድላችሁ። ወረታችሁን ያለምላችሁ እግዚአብሔር ይስጥልኝ። ቅዱስ እሱ በቸርነቱ ይጠብቃችሁ። ክብር ተመስገን